ሰበር ዜና ከፕሪቶሪያው ስምምነት በኋላ ህወሓት የፈጸማቸው ትንኮሳዎች ወደ ጦርነት ለመግባት ከበቂ በላይ ናቸው ሲሉ ፊልድ ማርሻል ብርሃኑ ጁላ ገለጹ። ይህንን በዝርዝር የምንመለከተው ጉዳያችን ይሆናል። በሌላኛው ሰበር መረጃችን በኡጋንዳና በኬንያ በደረሱ የመሬት መንሸራተቶች የሞቱ ሰዎች ቁጥር እየጨመረ ነው ሲሉም እየተገለጸ ይገኛል። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ ቀደም ሲሉ ያስደመጥኳችሁን ሁለት ሰበር መረጃዎች ዝርዝራቸውን ዘራቾን የማስደምጣቾን ይሆናል። እስከ መጨረሻው አብራችን ቆዩ። ከፕሪቶሪያው ስምምነት በኋላ ህዝባዊ ወያነ ሓርነት ትግራይ የፈጸማቸው ድርጊቶች ወደ ጦርነት ለመግባት ከበቂ በላይ ምክንያቶች እንደሆኑ የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። ኢታማዦር ሹሙ ከአምስት ዓመት በፊት በትግራይ ውስጥ በነበረ የአገሪቱ ጦር ሰሜን ዕዝ ላይ የተፈጸመውን ጥቃት ለመዘከር ሰኞ ጥቅምት 24 2018 ዓመተ ምህረት በተካሄደ መድረክ ላይ ባደረጉት ንግግር በህወሓት ላይ ክሶችን ሰንዝረዋል። ህወሓት ከፕሪቶሪያው ስምምነት በኋላ የሰራቸው ትንኮሳዎች፣ ስራዎችና ሴራዎች ወደ ጦርነት ለመግባት ከበቂ ናቸው፣ ከበቂም በላይ ብለዋል ፊልድ ማርሻል ብርሃኑ። ለዚህም ማሳያው ጽምዶ የተባለ ቡድንን ማቋቋምን፣ ተፈናቃዮችን ወደ ቀያቸው እንዲመለሱ አለመፍቀድን፣ ሰራዊት ማሰልጠንን እንዲሁም በአማራ ክልል ለሚንቀሳቀሰው ታጣቂ ቡድን ፋኖ ድጋፍ ማድረግን በምሳሌነት ዘርዝረዋል። ከሻዕቢያ ጋር ጽምዶ ብሎ ድንበር ሰብሮ መሄድ፣ እኔን ተሸክሞ ካልገባ ተፈናቃይ አለቅም ማለት፣ ኃይል ማሰልጠን፣ ትጥቃቸውን ፈተው ወደ ሕብረተሰቡ እንዲቀላቀሉ የተደረጉ የትግራይ ተዋጊዎችን መመለስ፣ ለፋኖ ዕቅድና ጥይት ሰጥቶ ኢትዮጵያ እንዲበጠብጥ አማራ ክልል እንዲበጠብጥ መላክ ጸረ ሕገ መንግሥትን ጸረ ፕሪቶሪያም ነው ብለዋል። ህወሓት ጉዳት እያደረሰ ቢሆንም ጦርነት ቢመጣ የበለጠ ጉዳት ይመጣል፤ በጊዜ ሂደት ቀልብ የሚገዛ ሰው ይፈጠራል በሚል መንግሥት ዝምታን መምረጡን አስረድተዋል። ከአምስት ዓመታት በፊት የህወሓት ኃይሎች በሰሜን ዕዝ ላይ የፈጸሙት ድንገተኛ ጥቃት ለሁለት ዓመታት ለተካሄደው ደም አፋሳሽ የእርስ በርስ ጦርነት መቀስቀስ እንደ ዋነኛ ምክንያት ይጠቀሳልን ብለዋል። ጦርነቱ በትግራይ ክልል ውስጥ በመጀመር ወደ አጎራባቹ የአማራና የአፋር ክልሎች ተስፋፍቶ በመቶ ሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈ ሲሆን ከባድ ማህበራዊና ኢኮኖሚያዊ ቀውስ አስከትሏልም ብለዋል። ከሦስት ዓመታት በፊት የደረሰው የፕሪቶሪያው ስምምነት ይህን እንደ ማፋሳሽ ጦርነት ማስቆም የቻለ ቢሆንም በአፈጻጸሙ ላይ የፌዴራል መንግስቱና ህወሓት እርስ በርስ ይካሰሳሉም ብለዋል። ህጋዊነቱ በኢትዮጵያ ምርጫ ቦርድ የተሰረዘው ህወሓት እሁድ ጥቅምት 23 2018 ዓ.ም ምረት ባወጣው መግለጫ የኢትዮጵያ መንግስት፣ ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሶ የዓለም አቀፉ ማህበረሰብ ይህንን እንቅስቃሴ እንዲያስቆም አሳስቦም ነበር። ህወሓት የዘላቂ የተኩስ አቁም ስምምነቱ አንዱ ፈራሚ ሲሆን በፕሪቶሪያ ስምምነት አማካኝነት መፈጸም የነበረባቸው ተግባራት ተፈጻሚ ያለመሆናቸውን በመግለጫው አንስቷል። ፊልድ ማርሻል ብርሃኑ ጁላ በሰሜን ዕዝ ላይ የተፈጸመውን ጥቃት ለመዘከር በተዘጋጀው ስነ ስርዓት ላይ እንደተናገሩት ተናገሩት ለዘመናት የትግራይ ህዝብን ለመጠበቅ ሰፍሮ በነበረው ሰራዊት ላይ የተፈጸመውን ጥቃት አሳፋሪ ክህደትና የታሪክ ጠባሳ ሲሉ ገልጸውታል። አያይዘውም ህዋት በጦርነት ወቅት የዘር ጭፍጨፋ ፈጽሞብኛል በማለት ሲከሰው ከነበረው አካል ሻዕቢያ ጋር ጥምረት ፈጥሮ መስራቱ የክደቱ ሌላ ማሳያ ነው ሲሉም ተናግረዋል። ሰሜን ዕዝ ትግራይ የገባው ባድመ ዛላምበሳና ጾረና ላይ ሆና የትግራይን ሕዝብ ከሻዕቢያ ለመከላከል ነው ሲሉ በማስታወስም በራሱ ወገን መከዳቱን ገልጸዋል። ይህ ኃይል ክደቱን ከጀመረ 50 ዓመቱ ነው። ገብጾች ሻዕቢያን ቀጥረው ሻዕቢያ ደግሞ እርሱን ቀጥሮ ኢትዮጵያን ወግቶ የባህር በር ያሳጣንና አገር ያስገነጠለ ከሃዲ ነውም ብለዋል። ኤታማዦር ሹሙ ንግግራቸው የተወሰኑ ቡድኖች እንጂ የትግራይ ሕዝብን እና አጠቃላይ የህወሓት አባላትን እንደማይመለከት አጽንኦት ሰጥተዋል። ከአሁን በኋላም የትግራይን እናት እናስለቅሳለን በሚል እየሰሩ ስለሆነ የትግራይ ህዝብ ራሱን ነፃ ማውጣት አለበት፣ የህወሓት ጉጅለ የትግራይን ህዝብ ዕጣ ፈንታ መወሰን የለበትም ብለዋል ኤታማዦር ሹም። በአንድ ወገን ብቻ ጦርነትን ማስቀረት እንደማይቻል የገለጹት ፊልድ ማርሻል ብርሃኑ በብሔራዊ ጥቅማችን በሰላማችን ከመጣና ድንበራችንን ካለፈ መዋጋት አለብን፣ የተደራጀ ነውም የታጠቅነውም ለዚህ ነው ሲሉም አስጠንቅቀዋል። መስከረም ወር መጨረሻ ላይ የኢትዮጵያ ውጭ ጉዳይ ሚኒስቴር የኤርትራ መንግሥትና ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል ለመንግሥታቱ ድርጅት በጻፈው ደብዳቤ ከሷል። ህወሓት በበኩሉ በህወሓትና በትግራይ ህዝብ ላይ የተሳሳተና ፖለቲካ ዓላማ ያዘለ ክስ ተሰንዝሮብኛል ሲል በጻፈው ደብዳቤ የቀረበበትን ክስ አስተባብሏል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያ የላከችውን ደብዳቤ ድፍረት የተሞላውና እጅግ አሳሳች ሲሉ በኤክስ ገጻቸው ላይ ተችተውም እንደነበር እናስታውሳለን። ኢትዮጵያ የቀይ ባህር ጉዳይ የህልውና ጉዳይ ነው በሚል በተደጋጋሚ ማንሳቷ ከኤርትራ ጋር ያለውን ውጥረት ያባባሰው ሲሆን በትግራይ የህዋት ኃይሎች ክፍፍል እና አንደኛው የህዋት ቡድን ከኤርትራ ኃይሎች ትብብር እንዳለው ከተገለጸ ወዲህ ዳግም ጦርነቱ ሊቀሰቀስ ይችላል የሚል ስጋትን ፈጥሯልም ብለዋል። ባለፈው ሳምንት በኬንያና በኡጋንዳ ተራራማ የድንበር አካባቢዎች በተደጋጋሚ በደረሱ የመሬት መንሸራተቶች ከ40 በላይ ሰዎች መሞታቸው ተገለጸ። በሁለቱም አገራት ድንበሮች አካባቢ አሁንም ድረስ የጠፉና ያልተገኙ ሰዎች ያሉ ሲሆን የህይወት አድን ሰራተኞች ፍለጋቸውን መቀጠላቸውን ገልጸዋል። በአካባቢው አሁንም ሌላ የመሬት መንሸራተት አደጋ ይዳርሳል በሚል ማስጠንቀቂያዎች እየተሰጡ ይገኛሉ። በተለያዩ የአገሪቱ አካባቢዎች ከባድ ዝናብ ሲዘንብ፣ በተለይ ደግሞ በኬሪዮ ቫሊ ክልል የመሬት መሸራተት አደጋ ይጨምራል ሲሉ የኬንያ የአገር ውስጥ ሚኒስቴር ኪንጆም ባሙር ኬሜን ተናግረዋል። በአካባቢው የሚኖሩ ሰዎች ማንኛውንም የመሬት ሁኔታ በጥንቃቄ እንዲመለከቱና የአካባቢው ባለሥልጣናት ለአደጋ የተጋለጡትን ሰዎች ወደ ተሻለ ስፍራ እንዲያዘዋውሩ ተናግረዋል። በግሬት ሪፍት ቫሊ አካባቢ በደረሰ የመሬት መንሸራተት ከሞቱት መካከል 14 ተማሪዎች እንደሚገኙበት የአገሪቱ የትምህርት ሚኒስቴር ይፋ አድርጓል። በምስራቅ ኡጋንዳ በመሬት መንሸራተት አደጋው የተረፉ ሰዎች የደረሰውን ሰቅጣጭ አደጋ ተናግረዋል። በካፕቾርዋ ከዋናው መንገድ 14 ኪሎ ሜትር ርቆ በሚገኘው መንደር የአንድ ቤተሰብ አባላት የሆኑ ሶስት ልጆች እና አንዲት ሴት ሞተዋል። የኡጋንዳ ቀይ መስቀል ሰራተኞች ቢያንስ 18 ሰዎች በአገሪቱ ምስራቃዊ አካባቢ መሞታቸውን የተናገሩ ሲሆን የቀይ መስቀል ሰራተኞችና በጎ ፈቃደኞች አሁንም በካፕቹሩዋ ቡኩዋ እና ክዌን ዲስትሪክቾ 20 ሰዎች የደረሱበት ባለመታወቁ ፍለጋችን እንቀጥለናልን ብለዋል። ማንዴ ዳቪድ ካንቼሮንጌ እንደተናገሩት የህይወት አድን ሰራተኞች ከጭቃ ውስጥ አስክሬኖቹን ለማውጣት የሚጠቀምበት መሳሪያ ኋላ ቀረነውም ሲሉ ገልጸዋል። ባለሙያዎቹ በኬንያና ኡጋንዳ በተደጋጋሚ የመሬት መንሸራተት በሚያጠቃቸው አካባቢዎች መኖሪያ ቤት እንዳይገነባ ሲያስጠነቅቁ እንደነበርም ገልጿል። እንደ ኤሮፓውያን አቆጣጠር በ2010 በኡጋንዳ ቡዱዳ በደረሰ የመሬት መንሸራተት ቢያንስ 300 ሰዎች የሞቱ ሲሆን ይህም በአገሪቱ ከደረሱ የተፈጥሮ አደጋዎች ሁሉ የከፋ ሆኖ ተመዝግቧል። ለዚህ የቅርብ ጊዜ አደጋ ምላሽ የኡጋንዳ መንግስት ለሟች ቤተሰቦች በአጠቃላይ 5 ሚሊዮን ሽሊንግ እና 1 ሚሊዮን ሽሊንግ ደግሞ በህይወት ለተረፉ ግለሰቦች ለመክፈልም ወስኗል። የኬንያ መንግስት እስካሁን ድረስ ቤተሰቦቻቸውን ላጡና ለተረፉ ሰዎች ስለሚሰጠው ካሳ ያለው ነገር የለም። በኡጋንዳ በመሬት መንሸራተት አደጋው የተነሳ ዋና መንገዶች በመዘጋታቸው ፍለጋውን አስቸጋሪም እንዳደረገባቸውም ገልጸዋል።